በአዲሱ ህግ መሰረት እንዴት ዩቲዩብ ቻናላችሁ ላይ ቪዲዮ መጫን እንደምችሉ የማሳያችሁ ይሆናል። ቪዲዮዋችሁ ሰርች ሲደረግ ሰርች እንጂን ላይ እንዴት መምጣት እንደሚችልም የማሳያችሁ ይሆናል። ታግ አጠቃቀም፣ ዲስክሪፕሽን፣ ታይትሎችን እና አሽታጎችን እንዴት መጠቀም እንደምችሉ በዚህ ቪዲዮ የማሳያችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጥታ ወደ ጉዳያችን እንገባለን። በመጀመሪያ ወደ ዩቲዩብ እንገባለን። ወደ ዩቲዩብ ከገባን በኋላ ከስር የፕላስ አይከኗ አለች ማለት ነው። የፕላስ አይከኗን ነክተን ወደ ውስጥ እንገባለን። በዚህ መልኩ ወደ ውስጥ ከገባችሁ በኋላ እዚህ ጋር እንደምታዩት ቪዲዮ የሚል አለ፣ ሾርት የሚል አለ፣ ላይቭ የሚል አለ ማለት ነው። እኛ የፈለግነው ረዥም ቪዲዮ ስለሆነ ከአንድ ደቂቃ በላይ ቪዲዮ ስለምንጭን ቪዲዮ የሚለውን እናካለን ማለት ነው። ሾርት ቪዲዮ ከአንድ ደቂቃ በታች ዩቱብ ለመጫን ከፈለጋችሁ ሾርት የሚለውን ትነካላችሁ። አሁን እኛ የፈለግነው ከዚህ ውስጥ ቪዲዮ ከአንድ ደቂቃ በላይ ስለሆነ ቪዲዮ የሚለውን እነካለን ማለት ነው። ቪዲዮ የሚለውን ከነካችሁ በኋላ በዚህ መልኩ የምታስገቡት ቪዲዮ ያመጣላችኋል። የሰራችሁት ቪዲዮ ማለት ነው። እሱን አንዴ ስነኩ በዚህ መልኩ ወደዚህ ፔጅ ይመራችኋል ማለት ነው። እዚህ ጋር እንደምታዩት ታይትልም እናስገባለን፣ ዲስክሪፕሽን፣ ታጎችን በሙሉ እናስገባለን እዚህ ጋር ማለት ነው። በመጀመሪያ ደረጃ ተምኔል ነው እናስገባው። ተምኔል ደግሞ ለማስገባት የስክሪፕቶ ምልክት አለች ከላይ። የስክሪፕቶ ምልክቷን አንድ እንጫናታለን። በዚህ መልኩ ወደ ጋላሪያችን ወስደናል ማለት ነው። ከጋላሪያችን ውስጥ እኛ ያዘጋጅነው ተምኔል ካለ እሱን እናስገባለን ማለት ነው። ለምሳሌ አንዱን ተምኔል ከዚህ ውስጥ እናካና አስገባለሁኝ። በዚህ መልኩ አሁን አስገብቻለሁኝ። አሁን ወደ ቀጣዩ ስቴፕ እንሄዳለን። እሱ ደግሞ ምንድን ነው ታይትል ነው። የቪዲዮ ርዕሳችን ወይ ታይትላችንን እዚህ ቦታ እናስገባለን ማለት ነው። እዚህ ጋ የምታስገቡት ከቪዲዮአቹ ጋር ተቀራራቢ የሆነ ርዕስ ነው እዚጋ የምሰጡት ማለት ነው። ለቪዲዮአቹ ለእናንተ ለማሳየት ያክል እኔ ዝም ብዬ ርዕስ ሰጠዋለሁኝ። ለምሳሌ እዚህ ጋ የዩቲዩብ ቻናል አከፋፈት በስልክ ብዬ ተጣለ ማለት ነው ርዕሴን። እናንተ ደግሞ ከቪዲዮአቹ ጋር ተቀራራቢ የሆነ ርዕስ ነው የምሰጡት እዚህ ጋ ማለት ነው። ሰርች የሚደረግ ከቪዲዮቹ ጋር ተቀራራቢ በሆነ ርዕስ ትሰጣላችሁ። በዚህ መልኩ እዚህ ጋር እንደምታዩት ርዕሴን አስገብቻለሁ። አሁን የሚቀረው ምንድነው፣ ዲስክሪፕሽን ነው። ዲስክሪፕሽን ምንድን ነው ካላችሁኝ፣ ከቪዲዮችሁ ጋር ተቀራራቢ የሆኑ ቃላቶችን እዚህ ቦታ ታስገባላችሁ ማለት ነው። ከአምስት ሺህ ወርድ ያልበለጡ እዚህ ቦታ ታስገባላችሁ። የሶሻል ሚዲያ ሊንኮቻችሁንም እዚህ ቦታ ማስገባት ትችላላችሁ። ቴሌግራም ሊሆን ይችላል፣ የኢንስታግራም ሊሆን ይችላል። እናንተ የፈለጋችሁትን የሶሻል ሚዲያ ሊንካችሁን እዚህ ቦታ ማስቀመጥ ትችላላችሁ። ሌላኛው ደግሞ ከቪዲዮችሁ ጋር ተቀራራቢ የሆኑ ቃላቶችን እዚህ ቦታ ታስገባላችሁ ማለት ነው። ሃሽታጎችን፣ ኪወርዶችን ታስገባላችሁ። ሰዎች እነዚያን ኪወርዶች በመ ጠቀም ሰርች ሲያደርጉ የእናንተ ቪዲዮ ሰርች ኢንጂን ላይ ይገኝላችኋል፣ ማለት ነው። በዚህ መልኩ ታስገባላችሁ ማለት ነው። ከዚህ ቪዲዮ ጋር ተቀራራቢ የሆኑ ኪወርዶችና ሃሽታጎችን ጽፌ ያስቀምጫለሁኝ። ከፕሌይ ስቶር ላይ ፋስት ኖት ፓድ ብላችሁ ታወርዳላችሁ። አሁን እዚህ ጋር እንደምታዩት ፋስት ኖትፓድ አፕሊኬሽን ነው። እዚህ ላይ መጀመሪያ ኪወርዶችን፣ ሃሽታጎችን በሙሉ እዚህ ጋር ጽፌ ያዘጋጃለሁኝ። አሁን እዚህ ጋር እንደምታዩት እነዚህን ኮፒ እናደርግና ወደ ዲስክሪፕሽናችን እናስገባለን። በዚህ መልኩ አስገብቻለሁኝ። እዚህ ጋር እንደምታዩት ሃሽታጎች አሉ ኪዎርዶችም አሉ ማለት ነው። ስለዚህ እናንተም በዚህ መልኩ ማስገባት ትችላላችሁ። በዚህ መልኩ ታስገባላችሁ። በሶስተኛ ደረጃ የምናገኘው ሴቲንግ ሎኬሽን ነው። ሎኬሽን ባትጠቀሙ ጥሩ ነው ላለው። ለምሳሌ እናንተ ሎኬሽናችሁ ላይ ኢትዮጵያ ካላችሁ የእናንተ ቪዲዮ የሚታየው ኢትዮጵያ ውስጥ ብቻ ነው ማለት ነው። በዚህ መልኩ ብዙ እይታዎችን አታገኙም። ስለዚህ ሎኬሽን ዝም ብላችሁ ታልፉታላችሁ። ሎኬሽን እንዳትጠቀሙ። ለምሳሌ እዚህ ጋር ኢትዮጵያ ስለው ኢትዮጵያን የሚያመጣልኝ ማለት ነው። አሁን እዚህ ጋር ኢትዮጵያ ባረግ ኢትዮጵያ ውስጥ ብቻ ነው የኔ ቪዲዮ የሚታየው ማለት ነው። ስለዚህ እናንተ ሎኬሽን እንዳትጠቀሙ። ይሄ ሴቲንግ እናልፈዋለን። በቀጣይነት የምናገኘው ሴቲንግ አልተርድ ኮንተንት ነው። አልተርድ ኮንተንት ምንድሮ ካላችሁኝ ዩቲብ አውቶሜሽን ሲባል ሰምታችሁ ሊሆን ይችላል። ዩቲብ አውቶሜሽን የሚሰራው በኤአዮች ነው የሚሰራው ማለት ነው። ስለዚህ ኤአይን ተጠቅማችሁ ቪዲዮ ከሰራችሁ የስ ትላላችሁ ነገር ግን ኤአይን ሳትጠቀሙ የራሳችሁ ቪዲዮ የራሳችሁ ድምጽ ከሆነ ኖ ትላላችሁ ማለት ነው። እኔ በዚህ መልኩ አሁን እዚህ ጋር የራሴ ድምፅና የራሴ ቪዲዮ ስለሆነ ኖ ብዬው ይሄንን ሴቲንግ እናልፈዋለሁ ማለት ነው። በቀጣይነት የምናገኘው ኮሜንት ነው። ኮሜንታችሁን ኦን ካደረጋችሁ ሰዎች ለእናንተ ቪዲዮ ይጽፋሉ ማለት ነው። ማንበብም ትችላላችሁ። ነገር ግን ኦፍ ካደረጋችሁ ለእናንተ ማንም ሰው ኮሜንት መጻፍ አይችልም። ስለዚህ እናንተ ኮሜንት እንዲጻፈላችሁ ከፈለጋችሁ ኦን ማድረግ ይኖርባችኋል። ኦን ብታደርጉ ደግሞ ሰጀስት አደርጋችኋለሁ። ስለዚህ እዚህ ጋር ኦን እናደርጋለን። በቀጣይነት የምናገኘው እዚህ ጋር ቪዚቢሊቲ ነው። ቪዚቢሊቲ የሚለውን ነክታችሁ ወደ ውስጥ ገቡ። በጣም ብዙ አይነት አማራጮች አሉ ማለት ነው። ፐብሊክ አሊስተር እና ፕራይቬት የሚሉ ሴቲንጎች አሉ። ቪዲዮ አፕሎድ ስታደርጉ ፐብሊክ ላይ ማድረግ ይኖርባቸዋል ማለት ነው። ፕራይቬት እና ላይ ካረጋችሁ እናንተ ቪዲዮ ማንም ሰው አይ ማለት ነው። ስለዚህ ፐብሊክ በማድረግ አፕሎድ ማድረግ ይኖርባቸዋል። ለምሳሌ እዚህ ጋኔ ፐብሊክ አድርጊዋለሁ ማለት ነው። ፐብሊክ የሚልሆን እነካዋለን። በዚህ መልኩ እነዚህ ሴቲንጎች ካስተካከላችሁ በኋላ ከላይ ኔክስት የሚል አለ። ኔክስት የሚልሆን ትነኩታላችሁ። በጣም ብዙ ጀማሪ ዩቲዩበሮች የሚሰሩ ስህተት እዚህ ነው ማለት ነው። እዚህ ጋር ሁለት አይነት አማራጮች አሉን የመጀመሪያው ኖ it is made for kids የሚለው ነው። ሁለተኛ ላይ ደግሞ ያለው የስ it is made for kids የሚለው ነው። ስለዚህ እኛ ዩቲዩብ ቪዲዮ ላይ ስንጭን መጠቀም ያለብን ኖ it is made for kids የሚለው መጠቀም ይኖርብናል ማለት ነው። ሁለተኛ ላይ ያለውን ከተጠቀመን ሰዎች ለኛ ኮሜንት መጻፍ አይችሉም ማለት ነው። ስለዚህ እሱ ደግሞ ለህፃናቶች ነው የሚጠቅመው የህፃናት ቪዲዮ ከሰራችሁ ስ it is made for kids የሚለው መንካት ትችላላችሁ። ነገር ግን ለአዋቂዎች ቪዲዮ ስሰሩ ኖ ኢት ኢዝ ሜድ ፎር ኪድስ የሚለውን መምራት ትችላላችሁ ማለት ነው። ስለዚህ ኖ ኢት ኢዝ ሜድ ፎር ኪድስ የሚለውን አንደኛ ላለውን ግዴታ እሱን መጠቀም ይኖርብናል ማለት ነው። እሱ ላይ እናደርግና ከስር አፕሎድ ቪዲዮ የሚላለ አፕሎድ ቪዲዮ የሚለውን ስትነኩት ቪዲዮዋችሁ አፕሎድ ይሆንላችኋል ማለት ነው። በዚህ መልኩ በስልካችሁ ብቻ ዩቲዩብ ላይ ቪዲዮ መጫን ትችላላችሁ። ይሄን ቪዲዮ እንደ ወደራችሁት እርግጠኛ ነኝ። ከወደራችሁ ታዲያ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደና ሁኑልኝ።